ሰላም ሰላም፣ ጤና ይስጥልኝ እንደምን አላችሁ? አጫጭር የዝውውር መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምለቃቸው አጫጭር የዝውውር መረጃዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክቷን መጫናችሁ እንዳትዘነጉ። በቀጥታ ወደ ዛሬው መረጃ ሄደላችኋለሁ። አብራችሁኝ ቆይታ አድርጉ። ጋብርኤል መጋሌስ በመድፈኞቹ ቤት የሚያቆየውን አዲስ ኮንትራት መፈራረሙ ተረጋግጧል። አዲሱ ኮንትራት ተከላካዩን እስከ 2029 በኤምሬትስ የሚያቆየው እንደሆነም ተገልጿል። የ27 ዓመቱ ተከላካይ በመስከረም ወር 2020 ከሊል መድፈኞቹን የተቀላቀለ መሆኑ ይታወሳል። ጋብርኤል ለመድፈኞቹ በሁሉም ውድድሮች 210 ጨዋታዎችን አድርጎ 20 ጎሎችን ማስቆጠር ችሏል። ጋብርኤል መጋሌስ የአርሰናል የተከላካይ ስፍራ ቁልፍ አካል እንደሆነ ይነገርለታል። አርሰናሎች በዚህ ክረምት ቡድናቸውን ለማጠናከር ያቀዱ ሲሆን በሪያል ማድሪዱ ሮድሪጎ ላይ አሁንም ፍላጎት እንዳላቸው ስካይ ስፖርት ዘግቧል። መድፈኞቹ በዘንድሮ የዝውውር መስኮት የግራ መስመር እና የአጥቂ ስፍራ ተጫዋች ለማስፈረም ቅድሚያ እንደሚሰጡ የተገለጸ ሲሆን የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ከአሰልጣኝ ሚካኤል አርቴታ ጋር በመሆን ውሳኔዎችን ከመወሰናቸው በፊት ምርጥ የሚባሉ ተጫዋቾችን መረጃዎች እያሰባሰቡ እንደሆነ ታውቋል። በዚህም መሠረት የሪያል ማድሪዱ ሮድሪጎ በዝርዝራቸው ውስጥ ቁጥር አንድ ዒላማቸው ሲሆን ኒኮ ዊሊያምስ፣ ሌሮይ ሳኔ፣ ሞርጋን ሮጀርስ የመሳሰሉ ተጫዋቾችም በዝውውር ዝርዝራቸው ውስጥ እንደሚገኙ ስካይ ስፖርት በዘገባው ገልጿል። ከስፔን የሚወጡ ዘገባዎች እንደሚያመላክቱት ከሆነ ሮድሪጎ በዚህ ሳምንት ስለ ወደፊት እጣ ፈንታው ከአዲሱ አሰልጣን ዣቪ አሎንሶ ጋር ለመነጋገር ተዘጋጅቷል። የ24 ዓመቱ የክንፍ አጥቂ በሪያል ማድሪድ የሚያቆየው ኮንትራት ሊጠናቀቅ ሶስት ዓመታት የሚቀሩት ሲሆን የወደፊት ዕጣ ፋንታው ግን ግልጽ አይደለም ተብሏል። አርሰናሎች የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን ለማስፈረም እያጤኑ እንደሆነ ተሰምቷል። መድፈኞቹ ለዴቪድ ሯያ ተጠባባቂ የሚሆን አዲስ ግብ ጠባቂ ለማስፈረም ፍላጎት እንዳላቸው በተደጋጋሚ ሲገለጽ መቆየቱ ይታወሳል። ከዚህ በፊት ስማቸው ከኤስፓኞሉ ጆዋን ጋርሻ ጋር ሲያዝ እንደነበር የሚታወስ ሲሆን፣ ነገር ግን ግብ ጠባቂው ባርሴሎናን ተቀላቅሏል። ታዲያ መድፈኞቹ አሁን ላይ ፊታቸውን ወደ ቼልሲው ኬፓ ሪዛ ባላጋ ስለማዞራቸውን የተገለጸው። የ30 ዓመቱ ግብ ጠባቂ ባሳለፍነው የውድድር ዓመት በውሰት ውል በቦርንመዝ ማሳለፉ የሚታወስ ሲሆን ግብ ጠባቂው 5 ሚሊዮን ፓውንድ የውል ማፍረሻ እንዳለውም ተገልጿል። ስካይ ስፖርት እንደዘገበው አርሰናል ከቼልሲ ጋር በስምምነቱ ሁኔታዎች ላይ ለመነጋገር የመጀመሪያ ውይይት አድርጓል ተብሏል። ቸልሲዎች ከሰባት ዓመት በፊት ግብ ጠባቂውን ከአትሌቲክ ቢልባኦ ለማስፈርም 716 ሚሊየን ፓውንድ የዓለም ሪከርድ የሆነ የዝውውር ዋጋ መክፈላቸውም የሚታወስ ነው። የአትሌቲክ ክለብ ፕሬዚዳንት ኒኮ ዊሊያምስን በክለባቸው ለማቆየት ፍላጎት እንዳላቸው ገልጿል። ስካይ ስፖርት ኒውስ በዚህ ዓመት መጀመሪያ ላይ እንደዘገበው አርሰናል ስፔናዊውን ኢንተርናሽናል ለማስፈርም ፍላጎት እንዳለው የተገለጸ ሲሆን ተጫዋቹ 50 ሚሊዮን ፓውንድ የወል ማፍረሻ አለው ተብሏል። ለሁሉም ሰው ገዢና አስደሳች ፕሮጀክት እንዳለ እናምናለው እናም ኒኮ የፕሮጀክቱ አካል ነው ሲሉ ነው የክለቡ ፕሬዚዳንት ጆን ዩሪያት ለስፔን የዜና ውታር ኤልኮሪዮ የተናገሩት። የቀድሞ የአርሰናል የተከላካይ ስፍራ ተጫዋች ኑኖ ታቫሬስ የጣሊያኑን ክለብ ላዚዮን በቋሚነት መቀላቀሉ ተረጋግጧል። የግራ መስመር ተከላካዩ ባለፈው ክረምት ከሰሜን ለንደኑ ክለብ አርሰናል በውሰት ውል ወደ ሴሬው ማቅናቱ የሚታወስ ሲሆን ስምምነቱ ላይ የመግዛት ግዴታ አንቀጽ ተካቶበት እንደነበረ ይታወሳል። ታቫሬስ ለጣሊያኑ ክለብ በሁሉም ውድድሮች ሰላሳ ጨዋታዎችን አድርጎ ዘጠኝ ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። አርሰናሎች በዚህ ክረምት ቤንጃሚን ሼሽኮን ሰባ ሚሊዮን ፓውንድ በማውጣት ለማስፈረም እያሰቡ እንደሆነ ተገልጿል። እስካይን ጀርመኒ እንደዘገበው የ22 ዓመቱ የአጥቂ ስፍራ ተጫዋች የአርሰናል የረጅም ጊዜ ኢላማ ሲሆን በሁለቱ ክለቦች መካከል ስለ ዝውውሩ የፋይናንስ ጉዳዮች ከወዲሁ ድርድር መጀመሩ ተገልጿል። ሴስኮ ለአርቢ ላይፕዚንግ በ87 ጨዋታዎች 39 ጎሎችን ማስቆጠር የቻለ ሲሆን ቀጣዩ ኤርሊንግ ሃላንድ እንደሚሆንም ይነገርለታል። መድፈኞቹ ተጫዋቹን ለማስፈረም ከአርቢ ላይፕዚንግ ጋር እያደረጉ ያሉት ውይይት እንደቀጠለ ሲሆን ውይይቶቹ አዎንታዊ ውጤት ያላቸው ናቸውም ተብሏል። ስካይን ጀርመን እንደዘገበው ባለፉት 48 ሰዓታት ውስጥ አዲስ ውይይት መደረጉን የገለጸ ሲሆን ድርድሩ አሁንም እንደቀጠለ ነው ብሏል። አርሰናሎች የማርቲን ዙቢመንዲን ፊርማ ከኢንተርናሽናል ጨዋታዎች በኋላ በፍጥነት ለማጠናቀቅ አቅደዋል ተብሏል። አርሰናል ለሪያል ሶሴዳድ 51 ሚሊዮን ፓውንድ የውል ማፍረሻ ለመክፈል የተስማማ ሲሆን በክልቦች መካከል ለሚደረገው ስምምነት ሁሉም ዝርዝር ጉዳዮች ተዘጋጅተዋል ተብሏል። በተጨማሪም ከተጫዋቹ ጋር በግል ጉዳዮች ዙሪያ በመርህ ደረጃ ከስምምነት የደረሱ ሲሆን ስምምነቱ የሕክምና ምርመራ ደረጃ ላይ ስለመድረሱ ነው የተገለጸው። ለዛሬ ያስኩላችሁ አጫጭር የዝውውር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ መረጃ እስከምንገናኝ ባይ ባይ።